በስመ አብ ወወልድ ወንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። ውድ ቤቱ ቤተሰቦቼ እንዴት ናቸው? ሰላም ናቸው ወይ? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም። ውድ ቤተሰቦቼ ላይክ ሸር ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ ነው ማመሰግነው። አሁንም የእናንተ እንድጋፍ ፈልጋለሁኝ። ያበረታቱኝ ውድ ቤተሰቦቼ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ገብርኤል ዘወርኃ ሠኔ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን፣ በስልጣን በአገዛዝ አንድ የሚሆን እሱ ከዘመኖች አስቀድሞ የነበረ ነው። የቀዳሚነቱ ጥንት ይህን ያህል ተብሎ የማይለካ የደሃራዊነቱን ፍጻሜ የማይወሰን አጣውን እና በደሎችን የሚሰውር የሚሸፍን ለዛርቃ ቃል ለሃሳን ፀሐይ የሚያበራ ለደጋጎች ለክፉዎች ዝናብን የሚያዘንብ በአፍና በአንደበት ሁሉ ምስጋና የሚገባው በሰኔ ሃያ ስድስት ቀን የሚነበብ የሊቀ መላእክት የቅዱስ ገብርኤል ድርሳን ነው እንላለን። በረከቱ አገልጋዩን ይጠብቅ ለዘላለሙ አሚን። በሊቀ መላእክት በቅዱስ ገብርኤል ስም አክሉን በሚባል ደብር የተሰራች አንፍት ቤተ ክርስቲያን ነበረች። ቀድሞ እንዲደረገው ደረገው ብዙ ታምራትን መንክራትን የገለጸባት። ስራዋ ከተፈጸመ በኋላ በሰኔ ሀያ ስድስት ቀን በምትቀደስበት ጊዜ ከቀድሞ የሚበዛ ታምራት በውስጡ አደረገ። በዚች ቤተ ክርስቲያን በደጃፏ በኩል ከማህላዋ ላይ በሚቀደስበት ጊዜ እንደ ላብ የሆነ ውሃ ጠብ ጠብል ነበር እና ይህ በታየበት ዓመት በሀገሩ ሁሉ ረሃብ ይሆን ነበር። ዳግመኛም እንደ ዝናብ ጠብታ ውሃ ይፈልቃል። ይህ በታየበት ዓመት በሀገሩ ሁሉ ታላቅ ጽጋብ ይሆን ነበር። በዚህ ጊዜ እዚህ ሀገር ሰዎች ረሃብ እና ጽጋብ ከመሆኑ አስቀድሞ በዚህ ያውቁት ነበር። ይህም ምልክት መለከት በየዓመቱ እንደዚህ ቀን ሆኖ ይደረጋል። ጴጥሮስ ከግዞት ቤት የሚያወጣው ይህ ሊቀ መልአክ ገብርኤል ነው። ጴጥሮስ በሁለት ጭፍሮች መካከል ተኝቶ እግሮቹን እናጆቹን እጆቹን በሰንሰለት ታስሮ ሳለ፣ ጭፍሮቹም ዘበኞችም የእስር ቤቱን በር ይጠብቁ ነበር። የእግዚአብሔር መልአክ ወደ ጴጥሮስ ወረደ እና በእሱ ዘንድ ቆመ። በዚህም ቤት ውስጥ ብርሃን ሆነ። ጴጥሮስን መልአኩ ጎኑን መታውና ቀሰቀሰው፣ ፈጥነህ ተነሳለው ሰንሰለቶቹን ከእግሮቹ ከእጆቹ ወልቀው ወደቁ። የአመላኩ ወገብህን ታጠቅ፣ ጫማህን አድርግ አለው። እንዳለውም አደረገ። ልብስህን ልበስና ተከተለኝ አለው። ወጥቶም ተከተለው። የመጀመሪያው በር ከወጣ በኋላ የብረት ሳንቃ ካለበት በር ደረሰ። በገዛ ራሷ ወለል ብላ ተከፈተች። ወደ አንዲት ሜትያ በደረሰ ጊዜ መልአክ ጴጥሮስን ትቶት ሄደ። ይህም ሊቀ መላእክት ቅዱስ ገብርኤል ነው። ወንጌልን የጻፈ ዮሐንስ ስለ እሱ በላይ መጽሐፍ እንዴት ተናገረ? ከዚህ በኋላ ሊቀ መላእክት ቅዱስ ገብርኤል የእግዚአብሔር መልአክ በሰማይና በምድር መካከል እየበረረ መጣ ብሎ በምድር ላይ የሰብክ ዘንድ የዘላለም የሚሆን ወንጌልን ተሸክመዋል። እግዚአብሔርን ፍሩት እያለ የሰብክ ዘንድ ፍሩት፣ አመስግኑት እያለ በሀዛቡ በሕዝቡ በጎሳውን በመንደሩ የሚያስተምር ዘንድ ቁርጥ ፍርድ የሚፈረድበት ሰዓት ደርሷል እና ፀሐይና ጨረቃን ከዋክብትን ለፈጠረ ጌታ ስገዱ እያለ ከመላክ ከቅዱስ ከቅዱስ ከብዙዎች ተኣምራት ከነገር ተናግረን እነሆ ጽፈናል በጆሮአችን የሰማነው በዓይናችን ያየነው እንጻፍ ብንል የእውቀት ችሎታ ይጎለናል። እንደ ምድር የሰማይ እንደ ስለሆነ ብራና አይችለውም በወንጌል ሁሉ ቢጻፍ ኑሮ የብዛት ዓለም ባልቻለው ነበር። ለመጻፍ የሚቻለንም ቢሆን ባልጻፍን ነበር። በሚሰሙ ሰዎች ዘንድ ዝንጋኤ እንዳይሆን መጽሐፍ ነገራችሁ በመጠን ይሁን ብሎ እንደተናገረ ሌላውም መጽሐፍ ብዙ መነጋገር ልብ ያዘነጋል ብሏል። ከአንድ ከእግዚአብሔር በቀር ከሰው ልጆች ወገን አሸዋንና የዝናብ ጠብታ መቁጠር የሚቻለው ማን ነው? የሊቀ መላእክት ገብርኤል ታምራት እንደዚህ ነው። የብርሃን ልጆች ወንድሞቻችን አሁንም ይችን ቀን እና ክብራት በጎ ስራ ለመስራት የምንትጋ፣ ዲኖችንም እጦማ ዳሪዎችንም እያበላን፣ የተራቆቱትን እያለበስን እግዚአብሔር ይችን ክረምት በሰላም በደህና ያስፈጽመን ዘንድ ያስቀድመን እንዴት ተናገርን የምድርን ፍሬ ይባርክ ዘንድ የእርሻውንም ትልም በዝናብ ያረካ ዘንድ ለዘርና ለመከር ያደርስ ዘንድ መብረቅና ብልጭታውን ከመፍራት ከነጎድጓድ ድንጋጼ ያድነት ዘንድ በንፋሳትም ከመታወክ ያድነት ዘንድ እሱንም በማምለክ ጸንተን ኑሯችንም በእረፍት በደህና ይሆን ዘንድ ከኃጢአታችን እስክንመለስ በእድሜ ያቆየት ዘንድ ከእኛ እያንዳንዱ የሰበሰባቸው አንድነት በቸርነት ይጎበኝ ዘንድ የታመመውን ይፈውስ ዘንድ ያዘነውን ይናዘዝ ያረጋጋ ዘንድ ለተራበ እንጀራ ያበላ ዘንድ ምግቡን ያስብለት ዘንድ ለተራቆተውም ልብሱን ያዝለት ዘንድ የሞቱ የአባቶቻችን የእናቶቻችን ነፍስ በመንግስተ ሰማያት ያሳረስ ዘንድ በዚህ ዓለም የሁላችንንም ጭንቃችንን ያከል ዘንድ በዚህ በሚመጣው ዓለም ዳግመኛ በሚመጣበት ጊዜ በፊቱ ባለሟነት ይሰጠን ዘንድ በሊቀ መላእክት በቅዱስ ገብርኤል ልመና ከጥላታችን ከሰይጣን ያድነን ዘንድ ከቅዱሳንም ሁሉ ጋር እድል ይሰጠን ዘንድ ለዘላለሙ አሜን። የሊቀ መላእክት የቅዱስ ገብርኤል ታምሪት ነው። ጸሎት እና በረከቱ አገልጋዩን ይጠብቅ ለዘላለሙ አሜን። አንድ ቀን ሰይጣን በሽማግሌ ሰው ተመስሎ ወደ አውር መጣ። አውርም አንተ ከወዴት መጣ አለው። ሰይጣንም ከሀገር አውራጃ መጣ አለ። እናትና አባትህም ያውቁኛል ላለው። ይህንንም ይዘህ የመጣኸውን ገንዘብ ከንጉሥ ቤት አታለው ሰርቀህ ከዚህ መጣ የምታመልጥበት ነገር ያለ ይመስልሃልን? የተወለድክበትም በዝሙት ነው። ከአባትህ ከአብራ ሴት ጋ ስረኛ ነህና፣ እኔም ሀሰት የሌለበት እውነት እንዴት ተናገርኩ። አንተም እራስህ ታውቃለህ። እኔ አሁን በእኔ እና በአንተ መካከል ያለውን ነገርኩ። እንደ እኔም ያለ ሽማግሌ እንዲያይዋሽ ታውቃለህ። እኔ ሰው ስም ማጥፋት አልሻም። የኔን ምክር ብትቀበል ለራስህ ለወንድሞች መልካም በሆነህ ነበር። አንተ የአገሬ ልጅ አይደለህምን? አሁንም ተነሳና በችኮላ ይህቺ ቤተ ክርስቲያን አፍርሳት። ንጉሥ የሚገልህ እንዲያይልክና እንዳያስገድልህ ወደ በረሃ የሚወስደውን መንገድ ይዘሽሽ አለው። አውርም ይህንን ነገር በሰማ ጊዜ ፈጥኖ ተነሳና ቆመ። እጆቹንም ዘርግቶ ወደ እግዚአብሔር ጸለየ። ሊቀ መላእክት ሆይ ሊቀ መላእክት ገብርኤል ሆይ አድነኝ እያለ ጸለየ አምላኬም ከመከራ አትጣለኝ ቸል አትበለኝ ከትንሽነት የጀምሮ የረከስኩ ሰው እንዲሆንኩ በዴሌምኔ ራሴ አውቀዋለሁ በሰይጣን እጅ አሳልፈህ እንዲያት ሰጠኝ ለምንሃለሁ ፍጹም በሆነ በውበቷ ልክ የቤተ ክርስቲያን ሥራ እስክጨርስ ድረስ ነፍሴን ከሥጋዬ እንዳይለያት፣ የጥላትንም ጦር ኃይል ከእኔ አያርቅም። ለአንተም ምስጋና ይገባል ለዘላለሙ አሜን። እንዲህ ብሎ ለመነ ጊዜ እግዚአብሔር መልአከ ለአውር ተገለጠለት እንዲህ አለው፣ እግዚአብሔር የመረጠ አውር ሆይ ደስ ይበልህ፣ ልመናህን እግዚአብሔር ሰምቷልና። ነገር ግን ያ ክፉ ሽማግሌ ነገ የመጣ እንደሆነ ፈጥነህ ያዝና፣ በሰንሰለት እሰረው። ማን እንደሆነ ኋላ ታውቀዋለህ። አውርም የእግዚአብሔር መልአክ ቅዱስ ገብርኤል እንዳዘዘው አደረገ። ሰይጣኑንም አሰረው። ሰው ከማያው ቦታም ከቤተ ክርስቲያኑ በር ላይ ሰቀለው። እሱም እንዲህ እያለ በታላቅ ቃል ይጮህ ይናገር ነበር። እግዚአብሔር የቀደሰ ሐውር ሆይ! በእግዚአብሔር በቅዱስ ገብርኤል እማጸንሃለሁ። ከእስራቴ ትፈታኝ ዘንድ ስማኝ፣ ልንገርህ አባትህ አብርሃም ሴትህ እንዲህ አምላክ አድርጎ በምድር ሰግዶልኛል። ስሜንም ያውስ ብሎ ጠርቶኝ ነበር። አሁንም በዚህ ሕዝብ ፊት እንዳታሠቃየኝ እለምንሃለሁ። ካሊቀ መልአክ ቅዱስ ገብርኤል ቁጣ መፍራት የተነሳ ባንተ ላይ ክፉ ነገር ለማድረግ ችሎታ የለኝምና በእጁ የተመዘዘ የሳት ሰይፍ ስላለ በሱ ሊቀጣኝ ይሻልና፣ ነገር ግን መጥፎና አስጠ ስለሆነ ስራዬ እንዳይቀስፈኝ እንዲያጠፋኝ የእግዚአብሔር ጀርነት ይከለክለዋል። እሷን ነግርግ ዘንድ የምታይበት ኃይልም ወዴ ኃይልም ወይም ችሎታ የለኝም። አሁን ብትተወኝ እና ብታሰናብተኝ ዳግመኛ ልመለስ አልዳፈርም። ሊቀ መላክ ቅዱስ ገብርኤል ሆይ በዚች ቀን እንዲያታሰቃየ በእጅህ ባለው በወርቅ በትር እማጸንሃለሁ። በእጅህ የተያዝኩ ስለሆንኩ ወዮልኝ። አሁንም ይህንን ነገር በሰማ ጊዜ ያንን ሰይጣን ከዝራቱ ፈታው፣ እንዲሄድ አሰናበተው። ሰይጣን ግን ከቤተ ክርስቲያን ተለይተው በራቀ ጊዜ በታላቅ ቃል እንዲህ ብሎ፣ የአብራ ሴት ልጅ አውር ሆይ፣ እናትና አባት በዝሙት እንዲወለዱሁን ያውቃለሁ። በወለዱሁም ጊዜ እገድልህ ዘንድ በላይህ ወንበር እጅን የብህ ነበር። በሊቀ መላእክ ቅዱስ ገብርኤል እጂ እግዚአብሔር አዳንህ እንጂ አሁን እንዲህ እኔ ወዳንተ መለስና ኃይሌን በሥጋ ላይ ይገልጻለሁ። ሰይጣንም ይህንን ከተናገረ በኋላ በታላቅ ውርደት የሳጢስ በመምሰል አፍሮ ሄደ። አውር ግን ይህንን የደረሰበትን ፈተና ያየውን ነገር ሁሉ ለሕዝቡ ነገራቸው። በረከቱ አገልጋዩን ይጠብቅ ለዘላለሙ አሚን! ሊቀ መላእክት ቅዱስ ገብርኤል ታምር ይህ ነው ለገላዴ ውያስ ሰይፍ እንደሰጠው የሚናገር፣ ጸሎቱና በረከቱ በጥምቀት የተወለድን ሁላችን ይጠብቀን ለዘላለሙ አሜን። በቁርባን ጊዜ በቤተ ክርስቲያን ውስጥ ቁሞ ሳለ ሊቀ መላእክት ቅዱስ ገብርኤል ተገለጸለት፣ የእሳት ሰይፍ ሰጠው፣ እንዲህም አለው፦ ገላውዲዎስ ሆይ ይህንን ሰይፍ ያዝና ወደ ፋሪስ ሂድ። አምላክና ሰው የሚባል ቅዱስ ገብርኤል ሊቀ መላእክት እኔ ነኝ። ይህንንም ነግሮት ተሰወረው። ከዚህ በኋላ ከፋሪስና ከሮም ጋር ጸብ ተጀመረ። ቅዱስ ገላውዲዎስም ከሰራዊቱ ጋር ወደ ጦሩ ዘመተ። ገላውዲዎስንም የፋሪስ ሰዎች ወደ ሀገራቸው ዘውት ሄዱ። ሲጸልይም ቦታው ሁሉ ብርሃን እስኪሆን በላዩ ብርሃን ታየ። ቤቱም እንደ እሳት ነደደ። ሊቀ መላእክት ገብርኤልም ዳግመኛ ታየው። ከሕፃንነት ጀምሮ የጠበቀው ልጄ ገላውዲዮስ እንደምን አለህ አለው። በሚሞት በንጉስ ስልጣን ስር በመሆንህ ለምን ታለቅሳለህ? የማይሞት ንጉስ ይጠብቀሃልና። ቅዱስ ገላውዲዮስም ታላቅ አማላጅ ገብርኤል ሆይ ይገድሉኛል ብዬ ፈራለሁ አለው። መልአኩም ክፉ ነገር የሚያገኝህ አይደለም ብሎ መለሰለት። ይህንንም ከተናገረ በኋላ ከሱ ተሰወረ፣ በብርሃን ወደ ሰማይ ወጣ። ከዛ በኋላ ልጇን አላገባም ስላለ ንግስት አሰረችው። ቅዱስ ገብርኤል ሊቀ መላእክት በእስር ቤት ሳለ የእስር ቤቱን በር ከፍቶ ገላውዲዮስን ከእስር ቤት አወጣው። እንደ ቀድሞውም የእሳት ሰይፍ ሰጠው ያስሩትን ያጠፋቸው ዘንድ ከቅዱስ ዴድሮስ ጋር ሆኖ ሁለት እልፍ ሰራዊት እና አንድ ሺህ ኃያላን ፈጀበት። ልመናው እንደዚሁ አገልጋዩን ጠብቅ፣ ኃይልንም ይስጠው ለዘላለሙ አሚን። የሰማዕታት ክብር ለተቀበለ ለሰማዕት ገላዲዎስ አስቀድሞ የእሳትን ሰይፍ እንደሰጠው ክንፍህንም የምታፈጥን የአርያም ንስር ገብርኤል ሆይ፣ በነቢዩ ቃል እንደተጻፈ ለእኔ ለአገልጋይ ስጠኝ። እኔ አንድ ሲሆን ከጥላቶች እልፍን አባር ዘንድ አሚን። የቅዱስ ገብርኤል በረከት በሁላችንም ላይ ይደርብን። ከድንገተኛ ደጋ ከድንገተኛ ሞት እንደወጡ ተመክረት፣ ቅዱስ ገብርኤል ሁላችንን የሚጠብቀን በእውነቱ